እስራኤል ግብፅ በሲናይ በረሃ ያከማቸችውን ጦር በተመለከተ በማስረጃ ደግፋ ለትራምፕ አስተዳደር ማሳወቋ ተነግሯል። ይህንን ማስረጃ በእጃቸው ይዘው ያስረከቡት ራሳቸው ኔታንያሁ ናቸው ተብሏል። የሁለቱ አገራት ውጥረት አሁንም እንደቀጠለ ነው። በተመሳሳይ የአሜሪካው ፕሬዝደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊገናኙ ሰዓታት ሲቀሩ አንስቶ ጋዛ በከፍተኛ መጠን ስትደበደብ ውላለች። በዌስት ባንክም አንድ ፍልስጤማዊ ሹፌር የእስራኤልን ወታደር በመግደሉ ውጥረት ነግሷል። ከዛው ከእስራኤልና ከፍልስጤም ጉዳይ ሳንወጣ የምናገኘው አስደንጋጭ ዜናም መነጋገሪያ ሆኗል። እስራኤል እጇ የገቡትን የፍልስጤም እስረኞች እንደ ልብ መረሸን የምትችልበትን ሕግ በምክር ቤት አቅርባ ልታጸድቅ ጫፍ ላይ ደርሳለች። ይህ ሕግ የኔታንያሁን ቁልፍ ሰዎች ሳይቀር ውዝግብ ውስጥ ከቷል። ሐማስም ተመሳሳይ ድርጊት እንዳይፈጽም ያደርጋል እየተባለ ይገኛል። በሰሞኑ የእስራኤል ጥቃት ሐማስ የተወሰኑ የአይሁድ ታጋቾች የገቡበት ጠፍቶብኛል ማለቱን ተከትሎ እስራኤል ይህንን እርምጃ የምትወስድ ከሆነ ደግሞ ሐማስ እጁ ላይ የሚገኙትን አይሁዶች አንዳች ነገር እንዳያደርጋቸውም ተፈርቷል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ሁቲዎች ከቀናት በፊት የደረሰባቸውን ጥቃት ለመበቀል አይፐርሶኒክ ሚሳይሎቻቸውን እስራኤል ላይ አውርደዋል። ሁቲዎች ከቴላቪቭ እስከ ኢላት የተኮስናቸው ሁሉ ግባቸውን መተውልናል ሲሉ አሳውቀዋል። ወደ ቀጠናችን ስንመለስ ደግሞ የተባበሩት መንግስታት ድርጅት ሄሊኮፕተር በሶማሊያ በአልሸባብ እጅ መግባቱ ተሰምቷል። የመንግስታቱ ድርጅት የሚያደርጋቸው መሰል በረራዎች ለደህንነት ችግር መጋለጣቸው በተደጋጋሚ እያስተቸው ይገኛል። በሄሊኮፕተር ውስጥ የነበሩ ሰዎች እጣ ፈንታ እስካሁን አልታወቀም። ሩሲያ ደግሞ በዶኔስክ ግዛት የሚገኝ ገዢ መሬት ተቆጣጥራለች። የጦር ክፍሎቿ ድምጻቸውን አጥፍተው በድል ላይ ድል እየደረቡ እንደሚገኙም ይፋ አድርጋለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የተባበሩት መንግስታት ድርጅት ሄሊኮፕተር በሶማሊያ በአልሸባብ እጅ መግባቱን መቀመጫውን ሞቃዲሾ ያደረገው ኩልሚዬ ሬዲዮ ዘግቧል። ሄሊኮፕተሩ በቴክኒክ እክል ምክንያት ሂንደሬ በተባለች ከተማ ነበር ለማረፍ የተገደደው። ሂንደሬ ማለት በማዕከላዊ ሶማሊያ የምትገኝ ጋልግዱግ በምትባል ክልል ውስጥ የምትገኝ ጠንካራ የአልሸባብ ይዞታ ናት። በሄሊኮፕተር ውስጥ የነበሩ የድርጅቱ ሰራተኞችና አብራሪዎች ምን ያህል እንደሆኑ ተልኳቸውም ምን እንደነበር ግልጽ አልተደረገም። አልሸባብ፣ የሶማሊያ መንግስትና የተባበሩት መንግስታት ድርጅት በዚህ ጉዳይ ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያሉት የለም። ሄሊኮፕተሩ ሂራን ክልል ከምትገኘው ባላድዋን የተነስቶ ዊሲል ወደምትባል አካባቢ እየተጓዘ እንደነበር ግምት ተወስዷል። የመንግስታቱ ድርጅት መሰል ክስተት ሲያጋጥመው ይህ የመጀመሪያው አይደለም። ከአንድ ዓመት በፊት በዚሁ አካባቢ ሄሊኮፕተር ተከስክሶ ተጓዦቹ በአልሸባብ እጅ ወድቀው ነበር። እስካሁንም የደረሱበት አይታወቀም ይላል የሶማሊ ጋርዲያን ዘገባ። የመንግስታቱ ድርጅት የሚያደርጋቸው መሰል በረራዎች ለደህንነት ችግር መጋለጣቸውና የሶማሊያ መንግስት በማይቆጣጠራቸው ወይም በተቃራኒው አልሸባብ በሚገዛባቸው አካባቢዎች በተደጋጋሚ በረራዎችን በማድረጉ ድርጅቱ በከፍተኛ ደረጃ እንዲተች አድርጓል። በሌላ በኩል ሁቲዎች በእስራኤል ላይ ሃይፐርሶኒክ ሚሳኤል አዝንበናል ብለዋል። ከቴላቪቭ እስከ ኢላት የተኮስናቸው መሳሪያዎችም ግባቸውን፣ ኢላማቸውን መጥተዋል ሲሉ መግለጫ ሰጥተዋል። አንሳራላህ ወይም ሁቲ የተባለው የሚጠራው የየመኑ ቡድን እስራኤል ከጥቂት ቀናት በፊት በየመን ላደረሰችው ጥቃት በቀል የሚሆን ሌላ ምት አሳርፈናል ብሏል። በቴላቪቭና በኢላት ድሮኖችንና ሃይፐርሶኒክ ሚሳይሎችን ማስወንጨፋቸውን የሁቲዎች ወታደራዊ ቃል አቀባይ የአያሳሬ ተናግረዋል። እስራኤል በሀገራችን ላይ ለፈጸመችው ወረራ ምላሽ እንዲሆን የየመን ጦር ኃይሎች እርምጃ ወስደዋል ብለዋል። የአያሳሬ ፍልስጤም ሁለት የተባለውን ሃይፐርሶኒክ ባሊስቲክ ሚሳይል በቴል አቪቭ በእነርሱ አጠራር የአፋ ላይ ማዝነባቸውንም ነው የተናገሩት። ዘመቻው ፍጹም ውጤታማ ነበር ብለዋል ያያሳሬ። በሌላ በኩል እነርሱ ኡም አልራሽራሽ እያሉ የሚጠሯት የወደቧ ኢላት ከተማም በድሮን መመታቷን ሁቲዎች ተናግረዋል። የእስራኤል ጦር ኃይሎች ደግሞ ከየመን የተወነጨፉ የተለያዩ ሚሳይሎችን ጠልፍ ያስቀርች ያለው ሲል መግለጫ ሰጥቷል። የደረሰ ጉዳት ስለመኖር አለመኖሩም ይፋ አላደረገም። ከቀናት በፊት ነበር የእስራኤል አየር ኃይል ዋናዋን ሁቲዎች የሚያስተዳድሯት ሰንዓ ከተማን ጨምሮ የተለያየ አካባቢዎች ላይ ጥቃት የፈጸመው። ወታደራዊ ካምፕ፣ ፕሬዚዳንታዊ ጽሕፈት ቤትን ጨምሮ የተፈጸመው ጥቃት ከ40 በላይ ጉዳት እንዳደረሰ በቅርቡ መገለጹ ይታወቃል። የሁቲዎች የጤና ሚኒስቴርም ይህንን ጥቃት እና የደረሰውን ጉዳት በተመለከተ መግለጫ ሰጥቶበታል። ከዛው ቀጠና ሳንወጣ እስራኤል የግብፅን ጦር አሰፋፈር እና ወታደራዊ መሰረተ ልማት በተመለከተ ለአሜሪካ ያቀረበችው መረጃ መነጋገሪያ ሆኗል የእስራኤል ከፍተኛ ባለስልጣናት የ1979ን የሰላም ስምምነታችንን በሚጥስ ሁኔታ ግብፅ ጦሯን በሲናይ በረሃ ልክ ባልሆነ መንገድ እያሰፈረች ነው ሲሉ በተደጋጋሚ ስሞታ ሲያቀርቡ እንደነበር የሚታወስ ነው ለአሜሪካም ይህ ስሞታ በተደጋጋሚ ሲቀርብላት የነበረ ቢሆንም በጠቅላይ ሚኒስትር ደረጃ ሊያውም የተለያዩ ማስረጃዎች ተደግፈው ግን እስካሁን ብዙም የቀረበ ነገር አልተስተዋለም። የትራምፕ አስተዳደር በግብፅ ወታደራዊ እንቅስቃሴ ዙሪያ ጫና እንዲያደርግ በደፈናው የተጠየቀ ቢሆንም ቤናሚን ኔታንያሁ ግን ለውጭ ጉዳይ ሚኒስትሩ ለማርኮ ሩቢዮ መረጃዎችን ሰብሰብ አድርገው መስጠታቸውን ማሪቭ ጋዜጣ ዘግቧል። አሜሪካ ይህንን መረጃ እንድታቅ የተደረገው እንደ አንድ ሀያል ሀገር ብቻ ሳይሆን የ1979ን ስምምነት በተመለከተ ሁለቱን ሀገራት አንቺም ተይ አንቺም ተይ እያለች ዋስትና እንድትሰጥ በሕጉ ላይ ስለተጻፈች ነው በስምምነቱ ላይ ስለተጻፈች ነው። ግብፁ ፕሬዚዳንት አብድል ፈታህ አልሲሲ ግን እኛ በእስራኤል ላይ ወታደራዊ እርምጃ የመውሰድ ፍላጎት የለንም፣ ነገር ግን በጋዛ እርዳታ እንዲገባ እንፈልጋለን ለዚህም ከእስራኤሎች ጋር እንሰራለን። ያ ማለት ግን የግብፅን ብሔራዊ ደህንነት አደጋ ላይ እንጥላለን ማለት አይደለም። በተናጠል የምንወስደው እርምጃ የለም ሲሉ መናገራቸውም ይታወቃል። የጋዛን ጉዳይ በተመለከተ አሁንም ግብፅ ሽማግሌ ሆና ሁለቱን የመዳኘት እቅድ እንዳላትም ከግብፅ አካባቢ ተሰምቷል። በቅርቡ አክሲዮስ እንደዘገበው ግን የኔታንያሁ መንግስት ግብፅን በተመለከተ ለትራምፕ አስተዳደር በዚህም በዚያም መንገድ እያቀረባቸው ያሉ ስሞታዎች ተጠናክረው ቀጥለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊገናኙ ጥቂት ሰዓታት ሲቀር በጋዛ የሚደረገው ወታደራዊ ዘመቻ ተጠናክሮ መቀጠሉ ታውቋል። በጋዛ ከፍተኛ ድብደባ እየተፈጸመ ያለ ሲሆን የእስራኤል ታንኮችም ጋዛን በተለያዩ አቅጣጫዎች እየደበደቡ እንደሚገኙ ታውቋል። ሐማስ በበኩሉ ጥቂት አይሁድ ታጋቾችን ከያዘ ቡድን ጋር እንደተጠፋፋና እስራኤል ይህንን እርምጃ በቀጠለች ቁጥር መሰል ክስተቶች ሊያጋጥሙ እንደሚችሉ አስጠንቅቋል። የይዘዲን አልቀሳም ብርጌድ ይፋ እንዳደረገው እስራኤል ቢያንስ ለ24 ሰዓታት ዘመቻውን ጋብ የማታደርግ ከሆነ አይሁዳዊ ታጋቾች የማይገኙበት ሁኔታ ይፈጠራል። የዶናልድ ትራምፕ አስተዳደር በቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እና በሌሎችም ባለስልጣናት ወዲህና ወዲያ እየተንከላወሰ የሚገኘውን የ21 ነጥብ የሰላም ስምምነት በተመለከተ ይመክራሉ ተብሎ በሚጠበቅበት በዚህ ሰዓት የኔታንያሁ መንግስት ግን በጋዛ ላይ ከበድ ያለ ዘመቻ ማካሄዱን ቀጥሏል። የ21 ነጥብ እቅድ እየተባለ የሚጠራው ቶኒ ብሌር እና ባልደረቦቻቸው ያቀረቡት ይህ እቅድ የእስራኤል ጦር ጋዛ እንዳይገባ፣ ፍልስጤሞችም እንዳይፈናቀሉ፣ ይልቁኑ ዓለም አቀፍ የሰላም አስከባሪ ኃይል ጋዛን እንዲቆጣጠር የሚያስችል እንደሆነ እቅዱን ገረፍ ገረፍ ያደረጉት ባለሙያዎች እያብራሩ ይገኛሉ። በጋዛ ያለው ውጥረት በዚህ መልኩ ሲቀጥል በዌስት ባንክ ደግሞ አንድ ፍልስጤማዊ ሹፌር የእስራኤል ወታደርን መግደሉን ተከትሎ እስራኤሎች በቁጣ ዌስት ባንክ አካባቢ ከባድ ፍተሻና እርምጃ እየወሰዱ እንደሚገኙ አልአረቢ አልጀዲድ ዘግቧል። የፍልስጤም የዜና ኤጀንሲ የሆነው ዋፋም 15 የሚሆኑ ሰዎች መታሰራቸውን እና በሄብሮን፣ በራማላህ፣ በኤልቤሬህ አካባቢ ከፍተኛ ውጥረት መንገሱን አሳውቋል። በቱልከረም፣ በካፍር ሱር እና በሌሎችም አካባቢዎች ይህ ፍተሻ ተጠናክሮ እንደቀጠለም ታውቋል። ፍልስጤማዊ ሹፌር የእስራኤሉን ወታደር ሊገል የቻለው የሚነዳውን መኪና ወደ እስራኤሉ ወታደር በፍጥነት በመንዳት እንደሆነም ታውቋል። በተመሳሳይ የእስራኤል ምክር ቤት ፍልስጤማውያን እስረኞችን እንደ ልብ መረሸን ያስችለዋል የተባለውን ረቂቅ ህግ፣ የእስራኤል ምክር ቤት እጁ ላይ የቀረበለትን ረቂቅ ህግ ሊያጸድቅ ጫፍ ላይ ደርሷል ተብሏል። ይህ ረቂቅ ህግ ደግሞ ፍልስጤማውያን እስረኞችን እንደ ልብ መረሸን የሚያስችል ነው ተብሏል። የጥቅምቱን የሐማስን ጥቃት በተመለከተ ፍልስጤማውያን ይህ ምን ያህል ከባድ ዋጋ እንዳለው ሊያውቁት ይገባል ያሉት የእስራኤል የብሔራዊ ጸጥታ ሚኒስትር ኢታማር ቤንግቪር ናቸው። ኢታማር ቤንግቪር ያቀረቡት ይህ ረቂቅ ህግ ቋሚ ኮሚቴዎችን አልፎ ለመጨረሻው ውሳኔ እንደተቀጠረም ታውቋል። ፍልስጤማውያን እስረኞችን አይሁዳውያንን፣ በመጨፍጨፍ ወይም ሀገረ እስራኤልን በመፈታተን ብሎ አንቀጽ ጠቅሶ መግደል ይቻላል የሚለው ይህ ህግ ሐማስም በእጁ የሚገኙትን የአይሁድ ታጋቾች ተመሳሳይ እርምጃ እንዳይወስድባቸው እያሰጋ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የታጋቾች ጉዳይ አስተባባሪ የሆኑት ጋል ሂርሽም ይህንን ጉዳይ የተቃወሙት ሲሆን ሐማስ ተመሳሳይ አጸፋ እንዲወስድ ሊያበረታታ ይችላል። ክቡር ሚኒስትር ይህንን ህግ ለማውራት አሁን ጊዜው አይደለም ሲሉ ለኢታማር ቤን ግቬር ጥሪ ማቅረባቸውም ተሰምቷል። በፍልስጤም እስረኞች ላይ የተለያዩ ግፎች ይፈጸማል የሚለው የፍልስጤም የእስረኞች ማህበረሰብ ፒፒኤስ እስረኞቹ ራቁታቸውን ሆነው የፊጥኝ ታስረው በውሻ ሳይቀር እንዲደነብሩ እየተደረገ በጨለማ ከአንድ ቦታ ወደ አንድ ቦታ እየሄዱ ሴቶች ሳይቀር አሰቃቂ በሆነ ሁኔታ ሰብዓዊ መብታቸው ተገፎ በሚያዙበት ሁኔታ ጭራሽ መግደልን ለእስራኤል ጦር አማራጭ አድርጎ መስጠት እጅግ ከባድ ነው ሲል መግለጫ ሰጥቶበታል። በመጨረሻም የሩሲያ ጦር ወሳኝ የሚባሉ ከተሞችን መቆጣጠሩን ቀጥሏል። ሻንድሪ ጎሎቮ የተባለች አንድ ገዢ መሬት ተቆጣጠር ያለሁ ብሏል። የሩሲያ የመከላከያ ሚኒስቴር በዶኔስክ ክልል የምትገኘው ሻንድሪ ጎሎቮ ዛፓድ በተባለ የጦር ክፍል ነፃ እንደወጣችም ታውቋል። የዶኔስክ ሪፐብሊክ ውስጥ የምትገኘው ይህች ከተማ የሩሲያ ጦር ነፃ የሚያወጣቸውን መሬቶች እንደጨመረ አመላካች ሆናለች። ደረጃ በደረጃ የጦር ኃይሎቻችን ከተሞችን እያጸዱ ወደ ቀጣይ ከተሞች እየተሸጋገሩ፣ የዩክሬን የጦር ሰራዊትም እየተመታ ወደ ኋላ እየሸሸ የሚማረከው እየተማረከ ይገኛል ብሏል። የሀገሪቱ የመከላከያ ሚኒስቴር ያወጣው ሪፖርት ሴንቴር የተባለው የጦር ክፍል በበኩሉ 515 የዩክሬን ወታደሮች በአንድ ቀን ብቻ እንደተደመሰሱ ይፋ አድርጓል። ቮስቶክ የተባለው ሌላኛው የጦር ክፍል ደግሞ 295 የሚሆኑ የዩክሬን ወታደሮችን በአንድ ቀን ውስጥ ገድያለሁ ብሏል። ዛፓድ የተባለው የጦር ክፍልም 220 የዩክሬን ወታደሮችን በአንድ ቀን ዝም አስብያለሁ እያለ ይገኛል። የሩሲያ ጦር 2025 ከገባ በኋላ 4714 ስኩዌር ኪሎ ሜትር ከዩክሬን መረከቡን ይፋዊ የሩሲያ መረጃዎች ይጠቁማሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጠልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።